ሸበላዋና ቀብጥብጠዋ ዛሬ ደግሞ እንዴት አባታቸው ነው የሚያምሩት። እውነት ነጭ እርግብ መስለዋል ማለት ነው። ዛሬ ደግሞ ሀይሚዬ ብሩኪን ባልጠበቀው ሁኔታ ሰርፕራይዝ አድርገዋለች ማለት ነው። ውብ በሆነችዋ ከተማ በዱባይ። በነገራችን ላይ ዱባይ በጣም ደስ የምትል ከተማ ለመዝናናት፣ የምትሆናትና በዛች በተዋበሽ ከተማ ላይ እንግዲህ ሀይሚ የብሩኪን የ200 ኬ ሰርፕራይዝ አድርገዋለች ማለት ነው። በሚገርም ሁኔታ ደግሞ በጀልባ ላይ ነበረ። ይሄንንም እንግዲህ ቢኒ ካጠገቧ ሆኖ ሲያግዛትም ከካሜራ ጀርባ ነበር። ቦታውንም ያመቻቸልኝ ብዙም ስለማላቀው እሱ ነበረ ብላ አመስግናዋለች ማለት ነው። ብሩኬ ፊት ላይ የሚታየው ደስታ ግን አታይቁኝ። እውነት ሀይሚ በጣም ልባም ሴት ነሽ። እሱ ግን ጊዜ እየጠበቀ ነበር። ወቅቱም የጾም ሆነ ከጓደኞች ጋር ማከብራለሁ ብዬ እያሰብኩ ነበር። በእንደዚህ አይነት ሁኔታ ግን አልጠበኩም። በጣም ደስ ብሎኛል ብሎ ሀይሚንም ሲያመሰግን ነበረ። ካሜራማኑንም ሲያመሰግን ነበር። ቦታ አመቻቸው ማለት ነው። ብሩኬ በዚህ አጋጣሚ ማለት ነው ያንስበዋሉ እንጂ አይበዛብህም። ምክንያቱም ለተትት ቢሆን ክልጅ ነህ፣ ሰው አክባሪ ነህ፣ ተመልካችን የተመልካችን ልብ ማዳመጥ የምትችል ነህ ተውብሩክ ሲሉ መጥ የምትችል እና ለዛም ነው ሁለት መቶ ሺህ ምናላት ከዚያ የበለጠ አንድ ሚሊዮን እንደምትገባ ተስፋ እናደርጋለን። ቡቡዬ እንኳን ደስ አለ ማለት ነው። ይሄ ሁሉ ትህትናህና ሰው አክባሪነት አስተሳሰብህ ያመጣው ነው እና በጣም ነው ደስ የሚለው። አንድ ሚሊዮን ከአይምቾ ጋር እንጠብቃለን። የእኛ ምርጦች፣ የኛ እርግቦች ማለት ነው። ሀይሚዬ የኔ ቆንጆ ማሰበዋ እራሱ አይገርማችሁም? ይሄ እኮ ቀላል ትዝት አይደለም እውነት ቀላል ትዝታ አይደለም። ለብሩኬ ቀላል ትዝታ ጥሎበት አይደለም ያልፈው እና ሴት ልጅ እውነትም ብልህ ናት የሚባለው እውነት ነው። ትናንትና በፕራንክ አይምሮን ብትወጥረውም ቢበሳጭም፣ ዛሬ ደግሞ በሰርፕራይዝ አይምሮን ዘናፈት አድርገዋለች ማለት ነው። ያልጠበቀውም ነው መሆንም ያለበት ነው። በጣምም ነው ደስ የሚለው ምክንያቱም ሁለት መቶ ሺኬ ለብሩኬ እሱ ሳይሆን ዋን ነው እንደዚህ አይነት ሁኔታ ትዝታ ሆኖ ማለፉ ራሱ ቀላል ነገር አይደል፣ የማይረሳ ነገር ነው እና በነገራችን ላይ በጣም ነው እኔ ራሱ ደስ ያለኝ እውነት። ትናንት በፕራንክ ቢጨናነቅም ዛሬ ደግሞ በሰርፕራይዝ በሚገርም ሁኔታ የማይረሳት ትዝታ ከቡርኬ ጋር ማለት ነው እና ሙዚቃው ደግሞ አንጀት ይበላል። እናንተ የምትለቁት ሙዚቃ እኛንም በስደት ላይ እየረበሸን ነው። ተው ሀይሚና ቡርኬ። በዚህ አጋጣሚ ተመልካቹንም የመዳም ቅመሞችንም ቡርኬ ያመሰግናችኋል። ይሄ የእናንተ ውጤት ነው። ያመሰግናችሁ ፈልጋለሁ ሀይሚችሁን እንደ ሳም ሁሉ አጠገቤ ሆናችሁ ብስማችሁ ደስ ይለኝ ነበር። ምክንያቱም የእናንተ ውጤት ነው ብሏል ማለት። አዎ የመዳም ቅመሞች ሊመሰገኑም ሊሳሙም የሚገቡ ናቸው። ምክንያቱም ካለቀሰው ጋር የሚያለቅሱ ከተደሰተው ጋር የሚደሰቱ እውነት እኔ እንጃ ብሩኬና ሀይሚ እንኳን አንድ ቀን ተከፍተው ሲመጡ የሚሰማቸው ስሜት ይገርመኛል እና እንደዚህ አይነት አዛኝ ልብ ያላቸው ያልተበረዘ ልብ ያላቸው ናቸው፣ የመዳም ቅመሞች ለሁሉም ማዘን የሚችሉ ከራሳቸው በላይ ማለት ነው። እና እውነትን ነው ቡርኬ፣ ሊመሰገኑ ይገባሉ የመዳም ቅመሞች። እናንተን እንኳን ፎቶ እንኳን ለጥፋችሁ እናንተን የሚጠብቁ ናቸው፣ መጡ አልመጡ ብለውና፣ ለእነሱማ ምስጋና እውነት ነው ይገባቸዋል ማለት ነው። ለእናንተም እኛም እናመሰግናችኋለን። ቡሩኬና ሀይሚ ማለት ነው። ትልቅ ደረጃ አድረሱ። በጣም የምታምሩ የምታስቀኑ ጥንዶች እንደምትሆኑ ተስፋ እናደርጋለን። ምክንያቱም ሀይሚቾ ቅመማ፣ ቡሩኬ ደግሞ ያው አእምሮ ሰፊ የተመልካች ልብ ማዳመጥ የሚችል የእናቱ ልጅ የሴት ልጅ ልብ ማዳመጥ የሚችል ቢኖር ቡርኬን እውነት። እና ዛሬ ደስ በሚል ሁኔታ ቤተሰቦቼ አላብዛባቸው። እኔ በነገራችን ላይ በጣም ነው ደስ ያለኝ። ከምንም በላይ ደግሞ ሀይሚና ቡርኬ እንዲህ ተደስተው ሲመጡ በጣም ነው ደስ የሚለው እና በጣም ነው ደስ ያለን። ቡራዬ እንኳን ደስ አለ። ከዚህ የበለጠ ድረስ አንድ ሚሊዮን ግባልን አይደል ሀይሚቸውም አንድ ሚሊዮን ግቢልን። አብራችሁ እደጉ። ትልቅ ደረጃ እንደምትደርሱ ደግሞ ተስፋ እናደርጋለን ማለት ነው ቤተሰቦቼ። በዚህ ዩቱብ ቻናልም አዲስ ይሆናችሁ የብሩኬና የሀይኒ አድማጮች ላይክ፣ ሰብስክራይብ፣ ሽር በማድረግ ቤተሰብ እንድትሆኑ በአክብሮትና በትትና እጋብዛለሁ። በያላችሁበት የመዳም ቅድሞች ሰላማችሁ፣ ጤናችሁ ብዙ ትርፍርፍ ይበልልኝ። መልካም ጊዜ ቡራዬ፣ ኮንግራ ብለናል። እንኳን ደስ አለው። እውነት በጣም ነው ደስ ያለኝ ከምንም በላይ ኔ ሁለት ሁለት መቶ ሺ ሳይሆን በእንደዚህ አይነት ሁኔታ አስባ ራሱ ማድረጓ በጣም ገርሞኛልና፣ ልባም ሴት ከእግዚአብሔር የምትሰጠናትና ሀይሚንም ተንከባከባት።